ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በትግራይ ክልል የጊዜያዊ መንግስት በሚያስተዳድራቸው ወረዳዎች ብቻ ከ650 ሺህ በላይ አካል ጉዳተኞች መኖራቸው ተነገረ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በአካል ጉዳተኞች የተደነገጉ መብቶችና ጥቅሞች አከባበርን አስመልክቶ በትግራይ ክልል ያደረገው የጥናት ውጤትና የሰጣቸው የመፍትሄ ሀሳቦች አቅርበዋል። ከጠቅላላው የዓለም ሕዝብ ብዛት መካከል አንድ ቢሊዮን የሚሆኑት በአእምሮ በአካልና በስሜት ሕዋሳት ላይ በሚደርስ የአካል ጉዳት ምክንያት አካል ጉዳተኞቹ እንደሆኑ ይገመታል። ከዚህ ቁጥር 785 ሚሊዮን በስራ የዕድሜ ክልል ላይ የሚገኙ ናቸው። በተለይም ከጠቅላላው የአካል ጉዳተኛው ብዛት 80 በመቶ የሚሆኑት አካል ጉዳተኞች በማደግ ላይ ባሉ ሀገራት እንደሚገኙ ጥናቶች ያመላክታሉ። ከዚህም በማደግ ላይ ባሉ ሀገሮች ውስጥ ሰባ በመቶ የሚሆኑት የህክምናና ሌሎች መሰረታዊ የታድሶ አገልግሎቶች ባልተዘረጋባቸው በገጠር አካባቢዎች እንደሚኖሩም ጥናቱ አብራርቷል። በተመሳሳይ ሁኔታ በኢትዮጵያ ውስጥ ቁጥራቸው በርከት ያሉ አካል ጉዳተኞች እንደሚገኙ የሚገመት ሲሆን ሰማንያ አራት በመቶ አካል ጉዳተኞቹ ለመሰረታዊ አገልግሎት ተደራሽ እንዳልሆኑ ጥናቶች ያመላክታሉ መባሉን የኢትዮጵያ ህዝብ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ አቶ አንላይ ወርቁ ከብስራት ሬደ ጋር ባደረጉት ቆይታ ተናግረዋል። በሌላ በኩል በትግራይ ክልል በ2016 ዓ ም በተደረገው የዳሰሳ ጥናት ከ6 ሚሊዮን 916319 ህዝብ ብዛት መካከል የጊዜያዊ መንግስት ከሚያስተዳድራቸው ወረዳዎች ብቻ ከ650 ሺህ በላይ አካል ጉዳተኞች መኖራቸው ተነግረዋል። በክልሉ የተዘረጉት የጤናና ሌሎች መሰረታዊ አገልግሎቶች በበቂ ሁኔታ ተደራሽ ባልሆኑ በገጠር አካባቢዎች የሚኖሩ መሆናቸው መረጃው ያመላክታል። ትግራይ ከሀገሪቱ ሁኔታ ለየት ባለመልኩ ተደጋጋሚ ጦርነቶች የተካሄዱበት ክልል ስለሆነ ቁጥሩ ከፍ ያለ መሆኑ የተለያዩ መረጃዎች ያመላክታሉ። የአካል ጉዳተኞች መብቶቻቸው ከማስጠበቅና ጥቅሞቻቸውን ከማስከበር አኳያ የአስተዳደር በደሎች መኖራቸውን የተለያዩ ምንጮች በማስመልከት በህግ ማቀፎች አፈጻጸም ላይ ጥርጣሬ በማሳደር በተደጋጋሚ ቅሬታዎች እንደሚቀርቡ መረጃዎች ያሳያሉ። የህዝብ እንባ በጠባቂ ተቋም ማቋቋሚያ አዋጅ ቁጥር 1142/2011 አንቀጽ 7 ንዑስ አንቀጽ 5 ተሻሽሎ በወጣው 1307/2016 መሰረት ለተቋሙ አስተዳደራዊ በደሎች የሚቀረፍበትን ሁኔታ የማጥናትና ምክረ ሀሳብ የማቅረብ ስልጣንና ተግባር ተሰጥቶታል። በዚህም መሰረት መቀለ ቅንጫፍ በአካል ጉዳተኞች የተደነገጉ መብቶችና ጥቅሞች አከባበር ላይ በትግራይ ክልል በተመረጡ መንግስታዊና መንግስታዊ ያልሆኑ ተቋማት ጥናት ማካሄድ ተችሏል። የጥናቱ ዋና ዓላማ ለአካል ጉዳተኞች የተደነገጉ መብቶችና ጥቅሞች መከበራቸውና በማረጋገጥ የሚስተዋል የሕግ የፖሊሲ ወይም የአሰራር ክፍተቶችና የመንስኤዎቻቸውን በመለየት ምክር ሀሳብ በመስጠት አፈጻጸሙን በመከታተል ክፍተቶቹ እንዲታረሙ በማድረግ አካል ጉዳተኞች ከአስተዳደራዊ በደል የጸዳ አገልግሎት እንዲያገኙና መልካም የመንግስት አስተዳደር እንዲሰፍን እየተሰራ መሆኑን አቶ አንላይ ወርቄ ጨምረው ለብስራት ሬዲዮ ተናግረዋል። መረጃው የብስራት ሬዲዮ ነው። የቀድሞው የአረና ፓርቲ ሊቀመንበር መምህር አብርሃ ደስታ ጽሁፍ በህወሓት ካምፕ ውስጥ ከፍተኛ መነጋገሪያ ሆነ። መምህር አብርሃ ደስታ በማህበራዊ የትስስር ገጹ የህወሓት ቡድን ሰማዕታት እያለ በየአመቱ ለሚያከብረው በዓል እንዲሁም በሰማዕታት ምክንያት ነው እየኖርን ያለነው እያሉ ህዝቡን ለሚያደነዝዙበት ቃላቶቻቸው አስመልክቶ በጻፈው ጽሁፍ በትግራይ ተወላጆች ዘንድ ከፍተኛ መነጋገሪያ ሆኗል። መምህር አብርሃ ደስታ መኖር ከልጆችህ ከወንድሞችህ እና ከቤተሰቦችህ ጋር ነው። ስለ ተሰዋችሁ እየኖሩ ነው የሚል አባባል ስህተት ነው። ወንድሞችህና ልጆችህ ስለ ተሰዉ የምትኖር ከመሰለህ በፕሮፓጋንዳ ተታልሃል ማለት ነው። ወንድምህ ጎሞተ አጋዥ ነው የምታጣው ልጅህ የጥይት አረር እራት ከሆነ የሚጦርህ ታጣለህ፣ ታዝናለህ፣ የመኖር ትርጉም ይጠፋሃል። ወንድሜ ስለሞተ እኔ እየኖርክኝ ነው ካልክ የመኖር ትርጉም አታውቀውም ማለት ነው። እንድትኖርማ ወንድሞችህ ወይም ልጆችህ በሰላም በህይወት መኖር አለባቸው። ወደው አይደሉም ትል ይሆናል፣ ግን እያየኸው ጦርነት እያወጀ የምትደግፈው ገዢ ካለ መኖር ሳይሆን እድልህ ሞት ነው። ልጆቼን አልሰጥም ብለህ ጦርነት አስቀር። ህዝብ ወደ ጦርነት እንዳይገባ አስቀድሞ ለሚከላከል አካል ደግፍ፣ ምረጥ። ልጆችህን እንደማትሰጥ ካወቀ ጦርነት አይጋብዝብህም። መኖር ከወንድሞችህና ከልጆችህ ጋር ነው ሲል ለዓመታት በትግራይ ክልል ላይ ሲፈራ የነበረው የማይነካ የሚመስለው የሰማዕታት ጉዳይን ሰባብሮታል። በአዲስ አበባ ከተማ ለህፃናት ምቹ ያልሆኑ 105 የህፃናት ማቆያ ተቋማት የጽሁፍ ማስጠንቀቂያ ተሰጣቸው። የአዲስ አበባ ምግብና መድኃኒት ባለስልጣን ቁጥጥር ከሚያደርግባቸው ስልቶች ውስጥ አንዱ ስጋት ተኮር ማለትም ሪስክ ቤዝድ ሲሆን የህፃናት ማቆያና የታቱ አገልግሎት የሚሰጡ ተቋማት ላይ የቁጥጥር ስራ ማከናወኑ ተገልጿል። በየቦታው ያለው የህፃናት ማቆያና ታቱ ንቅሳት አገልግሎት መስጫ በአብዛኛው የተቀመጠውን ደረጃ የማያሟላና ለጤና ችግር አጋላጭ የሆኑ ስራዎችን እንዳሉ የሚያሳዩ ጉዳዮች በመኖራቸው ከጤና ሚኒስቴር ጋር በመተባበር ለመስራት ቅድመ ዝግጅት አድርጓል ተብሏል። በሁሉም ክፍለ ከተሞች ስጋት ተኮር ቁጥጥር የተደረገ ሲሆን በዚህም በአዲስ አበባ ምግብና መድኃኒት ባለስልጣን በሰኔ ወር በ288 የህጻናት ማቆያና ተቋማት ላይ ቁጥጥር ተደርጓል ተብሏል። በዚህ ቁጥጥር ወቅት ለአንድ መቶ አምስት የህፃናት ማቆያ ተቋማት ካለባቸው ችግር ምክንያት የመጨረሻ የጽሁፍ ማስጠንቀቂያ የተሰጣቸው ሲሆን አንድ የህፃናት ማቆያ ተቋም ስራ እንዲያቆም ተደርጓል ሲል በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተሮት አቶ ስጢፋኖስ ጌታቸው ተናግረዋል። እርምጃ የተወሰደባቸው ተቋማት ያለባቸው ችግር የጤና ብቃት ማረጋገጫ ሳያወጡ እየሰሩ በመገኘታቸው፣ አደረጃጀታቸው ለህፃናት ምቹ ባለመሆናቸው ያለባቸው ችግር እንዲያስተንካክሉ ማስጠንቀቂያ መሰጠቱም ተገልጿል። ከጥር ጀምሮ ቢያንስ 239 ህጻናት በምዕራብ ሱዳን ህይወታቸው ማለፉ ተነገረ። በምዕራብ ሱዳን ከጥር ወር ጀምሮ ቢያንስ 239 ህጻናት በቂ ምግብና መድኃኒት ባለማግኘታቸው መሞታቸው የሱዳን ዶክተሮች ኔትወርክ አስታውቋል። የሲቪል ህክምና ድርጅቱ ባወጣው መግለጫ ከጥር ወር እስከ ሰኔ መካከል ባለው ጊዜ ውስጥ የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር ከተማ በተመጣጠነ ምግብ እጥረት ሳቢያ ህጻናት መሞታቸውንና የምግብና የህክምና ቅርቦቶችን አሳሳቢ ደረጃ ላይ መድረሳቸው ቡድናቸው መዝግበዋል። በኤልፋሽር የህፃናት የህጻናት የምግብ መጋዝኖች ላይ የሚፈጸመው ጥቃት ረሃብ እየጨመረ እንደሚሄድ አስጠንቅቋል። ኔትወርኩ በሚፈጽመው ጥቃት በጥልቅ ተጸጽቷል። አለም አቀፉ ማህበረሰብ በዳርፉር ልጆች ላይ ከአንድ አመት በላይ ከበባ ቢፈጸምም ቸልተኝነቱ ቀጥሏል ሲል በመግለጫው ገልጿል። ኤልፋሽር እና አካባቢው በሰሜን ዳርፎር ግዛት የሚገኙ ካምፖች የምግብና የህክምና አቅርቦቶች ከሞላ ጎደል ሙሉ በሙሉ መቅረታቸው እና ለመሰረታዊ ፍላጎቶች የማይመች እየሆኑ እንደሚገኝም አስታውቋል። በኤልፋሽር ያለማቋረጥ እየተከበቡና የበንቡ ጥቃት እየተፈጸመባቸው ያሉ ዜጎችን ለመታደግ አስቸኳይ ጥሪ አቅርቧል። በተጨማሪም ክልላዊና ዓለም አቀፍ ድርጅቶች በተባበሩት መንግስታት ዋና ጸሐፊ የቀረበው የእርቅ ስምምነት እንዲቀበሉና ተግባራዊ እንዲያደርጉ ፈጣን ድጋፍ ሰጪ ኃይሎች ላይ ጫና እንዲያደርግ አሳስቧል። መግለጫው አክሎም የሰብአዊ ኮሪዶሮችን ለመክፈት አፋጣኝ እርምጃ መውሰድ ያስፈልጋል። የአደጋ ጊዜ እርዳታና የሕክምና ቁሳቁስ አቅርቦት እንዲኖር እንዲሁም በኤልፋሽር ላይ ከአንድ አመት በላይ የቆየውን ከበባ እንዲነሳ ጥሪ አቅርበዋል። በዳርፉር አምስት ግዛቶች ውስጥ ለሰብአዊ ተግባራት ዋና ማዕከል በሆነችው በከተማዋ ስላለው ጦርነት ዓለም አቀፍ ማስጠንቀቂያ ቢሰጥም በሱዳን ጦርና በአርኤስኤፍ መካከል የተደረገው ጦርነት ኤልፋሽርን ከጉንበት አሰር ጀምሮ አናግቷል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በኤልፋሽር የሰባት ቀናት የሰብአዊ ተኩስ አቁም ስምምነት አጽድቀዋል። ውሳኔው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በስልክ ያደረጉትን ጥሪ ተከትሎ የመጣ መሆኑን የሉዓላዊ ምክር ቤት መግለጫው አስታውቋል። ኢራን ከአሜሪካ ዋስትና ሳታገኝ ወደ ኒውክለር ድርድር እንደማትመለስ አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባሳ ራግቺ ቴሄራን በኒውክለር መርሃ ግብሯ ላይ ድርድር ለመቀጠል ከዩናይትድ ስቴትስ ጊዜና ዋስትና እንደሚያስፈልጋት አስታውቀዋል። አራግቺ ይሄንን ያሉት እስራኤል የኢራንን የኒኩሌር መርሃ ግብር ለማፍረስ በማለም ለሁለት ቀናት ስታካሂድ የቆየችው ጥቃት ልባት ካገኘ በኋላ ነው። ሚኒስትሩ የእስራኤል ዘመቻ ግቡ እንዳላሳካ ተናግረው ኢራን በቅርቡ ኢራን የማበልጸግ እንደምትጀምርና የባከነውን ጊዜ እንደምታካክስ አጽኖት ሰጥተዋል። አራግቺ አሜሪካ በድርድሩ ወቅት ተወታደራዊ ጥቃት እንደማትሰነዘር እስካላረጋገጠ ድረስ ድርድሩ በፍጥነት እንደማይጀመር ገልጸዋል። ይህንን ሁሉ ግምት ውስጥ በማስገባት አሁንም ተጨማሪ ጊዜ ያስፈልገናል ሲሉም አክለዋል። ኢራን በቅርቡ በኒኩሌር ተቋሞቿ ላይ በርካታ ጥቃቶች ቢሰነዘሩም የኒኩሌር መርሃ ግብሯ ሰላማዊ እንደሆነ ደጋግማ ገልጻለች። ይሁን እንጂ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጥቃቶቹን አላወገዘም ስትል ከድርጅቱ ጋር የነበራትን ትብብር ማቋረጧ ማስታወቋ ይታወሳል። ሩሲያ እና ሰሜን ኮሪያ በባህላዊ ትብብር ዙሪያ ግንኙነታቸውን ለማጠናከር ተስማሙ። ሰሜን ኮሪያ እና ሩሲያ በባህልና በኪነ ጥበብ ያላቸውን ትብብር ለማጠናከር በሚቻልበት ሁኔታ ላይ መወያየታቸው የመንግስት ዘውቻቸው ሚዲያዎች ዘግበዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን እና የሩሲያው የባህል ሚኒስተር ኦልጋ ሊዮቢሞቫ እሁድ ዕለት በፒዮንግያንግ ባደረጉት ውይይት ነው መግባባት ላይ የተደረሰው ሲል የኮሪያ ማዕከላዊ የዜና አገልግሎት ዘግቧል። በገዢው ፓርቲ ማዕከላዊ ኮሚቴ ዋና ጽህፈት ቤት የተካሄደው ውይይት በሰሜን ኮሪያ የሩሲያ አምባሳደር አሌክሳንደር ማሴጎራ ተገኝተዋል። ስብሰባው የተካሄደው የሩሲያ የጸጥታ ምክር ቤት ጸሐፊ ሰርጌይ ሾይጉ ከሁለት ሳምንት ባነሰ ጊዜ ውስጥ ባደረጉት ሁለተኛ ግዟቸው ፒዮንግያንግ ከጎበኙ ከቀናት በኋላ ነው። ሊዮቢሞቫ ቅዳሜ ዕለት ፒዮንግያንግ የደረሱት የሀገሪቱን አጠቃላይ የስትራቴጂክ አጋርነት ስምምነት አንደኛ ዓመት ለማክበር ልዑካንን እየመሩ ነበር። በውይይቱ ወቅት ኪም ስምምነቱ ከተፈረመበት ጊዜ ጀምሮ በተለያዩ ዘርፎች የታዩትን ሰፊና ጥልቅ ልውውጦችና ትብብር አድንቀው ለሁለት ሀገራት ሕዝቦች የጋራ እድገትና ደህንነት ተጨባጭ አስተዋጽኦ አድርገዋል ብለዋል። የሊቢሞቫ ጉብኝቷ የተደረገው የሰሜን ኮሪያና የሩሲያ ወዳጅነትና አብሮነት ጥንካሬ እንዲሁም አለመሸነፍ ከመቼውም ጊዜ በበለጠ በግልጽ እየታየ ባለበትና የሁለትዮሽ የባህል ትብብር በከፍተኛ ደረጃ ላይ በደረሰበት ወቅት ነው ስትል